እንዴት ያላችሁ ቤተሰቦቼ፣ እንግዲህ ይህ የኔ የመምሬኖ ቲዩብ አካውንት ነው። በዚህ ቲዩብ አካውንት ላይ እግዚአብሔር ቢረዳን፣ እግዚአብሔር ቢያግዘን መንፈሳዊ ቁም ነገሮችን እናከናውንበታለን፣ እንማማርበታለን። ነገር ግን በሚገባ በፍጹም ጥንካሬ መንፈሳዊ ስራ ለመስራት የሚያስችል አቅም ጎሎናል እና ሞድ በዚህ ዩቲዩብ ቻናል የምናወራው ስለ ህይወት ነው። ስለለውጥ፣ ስለመለወጥ፣ ስለ ህይወት፣ በተለይ እግዚአብሔርን እየፈራን እግዚአብሔርን በመፍራት ውስጥ ስንኖር የምናገኘውን በረከት፣ ደስታ፣ ሰላም፣ ፍቅር ይሄንን ይሄንን ሁሉ ነገር የምናወራ ይሆናል። ህይወታችን በእግዚአብሔር እጅ ያለ ስለሆነ ማለት ነው። አንዳንድ ጊዜ ብዙ ሰዎች ሲያማሩ፣ ሲተክዙ፣ ሲጨነቁ አልሞላለን ህይወት እያሉ በህይወት ተስፋ ለመቁረጥ ሲሞክሮ እንሰማለን። በህይወት ተስፋ የሚቆርጡ ሰዎችን ካሉበት ተስፋ መቁረጥ ሊያወጣ የሚችል እግዚአብሔር መንፈስ ብቻ ነው። ያ የእግዚአብሔር መንፈስ ደግሞ ቅዱሱ የእግዚአብሔር ቃል ውስጥ ያለ እውነት ነው። እና ተወዳጆች እግዚአብሔርን መፍራት ጥበብ መሆን አለበት። ደስተኛ ስኬታማ፣ ሰላማዊ ህይወት በዚህ ምድር ላይ ለመኖር የሚጠቅመው የሚያስፈልገው የመጀመሪያው ቁም ነገር ሰው ከእግዚአብሔር ጋር ህብረት አድርጎ መኖር መቻሉ። ላይክ እያደረጋችሁ ይህንን ቪዲዮ ተደራሽ ያድርጉት። ስለ ህይወት ነው የምናወረው። በጣም ከብዙ ሰው ጋር እገናኛለሁ። አንዳንድ ሰው በትዳሩ ደስተኛ አይደለም። አንዳንዱ ሰው የተሻለ ህይወት ለመኖር የሚያስችል የገንዘብ አቅም የለውም ተቸግሯልና እኔ ወንድማችሁ በህይወት ላይ በኑሮ ላይ ሰዎች ለውጥ እንዲያመጡ በህይወታቸው ተጽዕኖ ለመፍጠር አስባለሁ። ተወዳጆች፣ እግዚአብሔር ቤተሰቦች፣ ህይወትን ቀለል አድርገን ማየት አለብን። እንግዲህ ስፕሪቹዋሊ ዲፋንስ ሲደረግ ህይወት ክርስቶስ ነው፣ እኔ መንገድ መሆነትም ህይወትም ነው ብሎ ጌታችን ኢየሱስ ክርስቶስ እንደተናገረው ማለት ነው። ግን በዚህ ዓለም ላይ ስንኖር የተለያዩ ፈተናዎች፣ የተለያዩ ውድቀቶች፣ የተለያዩ ድክመቶች ሊኖሩብን ይችላሉ። ግን በዚህ ዓለም ላይ ያለ ነገር ሁሉ ለእኛ ቢሆን ሙሉ ደስተኛ መሆን ላንችል እንችላለን። አንዳንድ ሰዎች ገንዘብ ኖሯቸው፣ አንዳንድ ሰዎች ሀብት ኖሯቸው ደስተኛ አይሆኑም። አንዳንዶቹ ደግሞ ደሃም ሆኖ ደስተኛ ሆኖ መኖር ይችላሉ። ሰው ደስተኛ ሊሆን የሚችለው ኢንተርናሊ ወይም ያለው አመለካከት በመጽሐፍ ቅዱስ ያለኝ ይበቃናል። አሁን ለምሳሌ አንድ ሰው አንድ ፎቅ አለው። አንድ ፎቅ ያለው ሰውም በኪራይ ቤት ውስጥ የሚኖር ሰው ስለ ደስተኛነት ወይም ስለ ሰላማዊነት ቢጠየቅ ተመሳሳይ ምላሽ አይሰጥም። ተወዳጆች ተመሳሳይ ምላሽ አይሰጥም። ፎቅ ኖሮት በቤቱ በሀብት በገንዘብ ሙሉ ሆኖ አንዳንድ ሰው ደስተኛ አይደለም። ምክንያቱም ደስታ ምንድን ነው አልኳቸው። ኢንተርናል ነው፣ ውስጣዊ ነው። ሰው ውስጡ ኢንተርናሊ አመለካከቱ ሲያሻሽል ነው ደስተኛ ህይወት ሊኖር የሚችለው። ሶ አመለካከታችሁን ማሻሻል፣ አመለካከታችንን ማሻሻል ያስፈልጋል። ለህይወት ያለን አመለካከት መጽሐፍ ቅዱስ በዚህ ጉዳይ ላይ መልስ አለው። ምንድን ነው የሚለው? እንግዲህ አስቀድማችሁ ጽድቅና መንግስቱን እሹ ሌላው ይጨመርላችኋል የዚህ ዓለም ነገር ከእግዚአብሔር የሚሰጥ በእኛ ጥረት የሚሆን በስራችን ደግሞ እግዚአብሔር ሲባርከን በንግዳችን ስኬታማ ተርፋማ በስራችን ውጤታማ እንሆናለን ማለት ነው ሶ ውጤታማ ግን ለመሆን ምንድን ነው የሚያስፈልገው አሁን እስቲ ለምሳሌ ምንድን ነው የእናንተ ፍላጎት? በሕይወታችሁ ምን እንድትሆኑ ትፈልጋላችሁ? ባለጸጋ ወይ ደግሞ በትምህርታችሁ ዶክተር ኦር የተለያየ ነገር መሆን ትፈልጋላችሁ? ዳሩ ግን ተወዳጆች፣ መሆን የምንፈልገውን ነገር ሁሉ ከሆንን በኋላ ነገሮችን እንደ ቀላል ነገር እናያለን ነገሮችን እንደ ቀላል ነገር ነው ያለው። ለምሳሌ ታስታውሱ ከሆነ ሁላችንም ልጅ ሆነን አንደኛ ክፍል ወይም ስድስት ሚኒስትሪ ተፈትነው ዘጠነኛ ክፍል የገቡ ጓደኞቻችንን ስናይ ልክ እኛ ሚኒስትሪ ተፈትነን ዘጠነኛ ክፍል የምንገባ የማይመስለን ጊዜ ነበረ። ልክ እነዚሁ ደግሞ አስር አስራ አንድ አስራ ሁለተኛ ክፍል የደረሱ አስራ አንድ ክፍል የደረሱ ጓደኞቻችንን ስናይ እኛ እዛ ነገር ላይ መድረስ የማንችል ይመስለን ነበረ። ለምሳሌ ከኢትዮጵያ ውጭ ወጥቶ መኖርን እዚህ ኢትዮጵያ ውስጥ እያለን እንደ ትልቅ ስኬት የምንቆጥር ሰዎች ነበር። ዳሩ ግን ከኢትዮጵያ ውጭ ወጥተን መኖር ስንጀምር ሁሉ ነገር ምንም ነገር ይሆንብናል። ለዚህ ነው ከፀሐይ በታች ሁሉ ነገር አዲስ ነገር የለም የሚለው መጽሐፈ መክብብ ማለት ነው። ከፀሐይ በታች የሚሆን አዲስ ነገር የለም። አዲሱን ነገር እኛ አእምሮ ውስጥ ነው የምንፈጥረው፣ እኛ ጭንቅላት ውስጥ ነው የምንፈጥረው አዲሱን ነገር። ስለዚህ ስኬታማ ደስተኛ ሆኖ በህይወት ለመኖር ማድረግ ያለብን ነገር ምንድን ነው? መሆን ያለብን ነገር ምንድን ነው? አመለካከታችንን መቀየር፣ ለህይወት ያለንን አመለካከት መቀየር። የመጀመሪያው ደስተኛ የመሆን ደስተኛ የምንሆንበት ነገር አመስጋይ መሆን ባለንም አመስገን ዛሬ ባለንም አመስገን፣ በሌለንም ማመስገን ነገ ባለን ማመስገን። እግዚአብሔር አስቦት አያልፍም። ያልናቸው ብዙ ዳገቶች አልፈዋል። በህይወታችን አንሻገራቸውም ያልናቸውን ብዙ ነገሮችን ተሻግረናል። ብዙ ብዙ ነገር ተሻግረናል ተወዳጆች። ስለዚህ መሻገራችን ትናንት ማለፉ አይቀርም ማለት ኦልሬዲ ትናንት አልፏል። ዛሬም ማለፉ አይቀርም በእርግጠኝነት ነገ አዲስ ቀን ነው። ስለዚህ በእያንዳንዳችን በእያንዳንዷ ቀን የምታልፈው ቀን አሮጌ ሆና አዲስ ቀን ይጨመርናል ማለት ነው። እና አዲስ ቀን ለመኖር በአዲስ ቀን ተደስቶ ለመኖር የሁላችንም ጥረት ያስፈልጋል። የአመለካከት የአመለካከት ለውጥ ማምጣት አለብንና በዚህ የዩቲዩብ ቻናል በዋናነት ስለ ህይወት ነው የምንወያየው እንመካከራለን። ደስተኞች ናቸው ወይስ ሰላማዊ ህይወት አላችሁ? በፍቅር ነው የምትኖሩት? ቢቻላችሁስ ከሰው ሁሉ ጋር በሰላም ኖር ይላል ቅዱስ ጳውሎስ። ቢቻላችሁ ከሰው ሁሉ ጋር በሰላም መኖር ይገባል ማለት ነው። ስለዚህ ተወዳጆች ቢቻላችሁ ከሰው ሁሉ ጋር በሰላም እና በፍቅር ለመኖር እግዚአብሔር ከእናንተ ጋራ። እግዚአብሔርን በህይወታችሁ ውስጥ ጣልቃ እንዲገባ መፍቀድ አለባችሁ። በእያንዳንዳችን በር የቆመ እግዚአብሔር ነው። እግዚአብሔር በእያንዳንዳችን ህይወት በር ላይ ቆሟል። በእያንዳንዳችን ህይወት በር ላይ እነሆ በደጅ ቆሜ አንኳኳለሁ ነዋል ለሚለው ጌታ እነሆ በደጅ ቆሜ አንኳኳለሁ ከእርሱ የሚከፍትል ቢኖር ወደ ቤቱ እገባለሁ ከእርሱ ጋራ እራት እበላለሁ ይላል። ስለዚህ እግዚአብሔርን በቤታችን ውስጥ እናስገባው። ኢንተርፌር እንዲያደርግ እግዚአብሔርን እንፍቀድለት። ምክንያቱም እግዚአብሔር ዲሞክራት ነው። እግዚአብሔርን እኛ ካልፈቀድንለት አስገድዶን አይገባም። በህይወታችን ኑሯችን ውስጥ አልቃ አይገባም እግዚአብሔር ካልፈቀድንለት። ተወዳጆች፣ ስለዚህ እግዚአብሔርን እንፍቀድለት፣ ልባችንን ክፍት እናደርግለት፣ ኑሯችንን ክፍት እናደርግለት። የእኛን ቤት ሳይሰራ፣ የእኛን ቤት ሳይባርክ፣ የእኛን ቤት ሳይጠግም እግዚአብሔር አይመለስም። ስለዚህ ተወዳጆች፣ ስለ ህይወት የምንወያይበት የዩቲዩብ ቻናል ነው። ሰዓት እናወጣለን በተለያየ ርዕሰ ጉዳዮች ላይ እንወያያለን። ሰዓት እናወጣለን። ሞር ፋሚሊ እንድትሆኑ በዚህ አጋጣሚ አሳስባለሁ። ከዚህ በላይ ደግሞ በየሰዓቱ ብዙ ሰው የህይወት ጥያቄ ያለው በጣም ብዙ ሰው፣ በጣም ብዙ ሰው፣ አንዳንድ ሰው ብቻውን ሆኖ ከማን ጋራ ሀሳቤን ሼር ላደርግ ለማን ውስጤ ልናገር ብሎ የሚያስብ ሰው አለ እና ይህንን እንመካከራለን። ይህንን እናወራለን ማለት ነው እና ሰብስክራይብ አድርጉ፣ ሰፖርት አድርጉ። መሪ ሄኖክ ላይ በዓለማዊ ትምህርት በሜካኒካል ምህንድስና ዲግሪ ሁለተኛ ዲግሪ ያለኝ በመንፈሳዊ ኮሌጅ ደግሞ ከቅዱስ ሥላሴ መንፈሳዊ ዩኒቨርሲቲ የነገረ መለኮት ምሩቅ ነኝ። ስት ስለ ህይወት እናወራለን፣ እንነጋገራለን፣ ለውጥ እናመጣለን። የህይወት መምህር የሆነውን የክርስቶስን ሀሳብ ወደ እናንተ የምናመጣ ይሆናል። እግዚአብሔር ይባርካችሁ። ሁላችሁንም ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ ይህንን ዩትዩብ ቻናል ከፍ እንድናደርገው በዚህ አጋጣሚ ያሳስባለሁ።